አስር ኪሎ ግራም ድንጋይ በአልሙኒየም ጠቅልለው ባለሀብት ያደርጋል ብረትን ያቀልጣል በማለት የማታለል ወንጀል ሙከራ ያደረጉ ሁለት ተጠርጣሪዎች በቁጥጥር ስር ውለዋል። ዋና ሳጅን ደጀኔል ፋታ ዘግቦታል። ዋና ሳጅን ፈለጉ ሻሻግሬ ታቀርበዋለች። ተጠርጣሪዎቹ የማታለል ወንጀል ሙከራ የፈጸሙት በቦሌ ክፍለ ከተማ ወረዳ አራት ሀያ ሁለት ተብሎ ከሚጠራው አካባቢ በቀኑ ክፍለ ጊዜ ነው። የቦሌ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ የሆኑት ዋና ሳጅን ክፍሌ እየታነህ እንደተናገሩት ተጠርጣሪዎቹ አስር ኪሎ ግራም የሚመዝን ድንጋይ በአልሙኒየም ጠቅልለው ድንጋዩ ከፀሐይ ብርሃን ጋር የሚገናኝ ነው ጥቅሙም ባለሀብት ያደርጋል ብረትን ያቀልጣል በማለት የአንዱ ኪሎ ግራም ዋጋ አራት ሚሊዮን ብር እንደሚሸጥ እየተዘዋወሩ ሰዎችን ለማታለል ሲሞክሩ በቁጥጥር ስር ውለው ክስ እንዲመሰረትባቸው አስፈላጊው ምርመራ እየተጠራባቸው ነው ብለዋል። ተጠርጣሪዎች ብዛዛቸው ሁለት ነው። በግምት አንድ 10 ኪሎ ግራም የሚመዘን ትልቅ ድንጋይን በአሉሚኒየም ጠቅልሎ ቦርሳ ውስጥ በማድረግ አልጋ ይዞ ካስቀመጡ በኋላ ይህ ድንጋይ ከፀሐይ ብርሃን ጋር የሚገናኝ ነው፣ ባለሀብት የሚያደርግ ነው፣ አንድ ኪሎ አራት ሚሊዮን የሚሸጥ ነው በማለት አካባቢው ላይ እና ለውጭ ዜጎች የሚሸጥ ነው በማለት አካባቢው ላይ እንደዚህ ሲያስወሩ በህብረተሰቡ ጠቆማ መሰረት በፖሊስና በደህንነቶች የተያዘ በመሆኑ ምርመራን በማጣራት ላይ እንገኛለን ማለት ነው። የተያዘውን ድንጋይ በተመለከተ እንዲመረመር ለጂኦሎጂካል ላብራቶሪ የተላከበት ሁኔታ አለ። ተጠርጣሪዎቹም ታስረው በጊዜ ቀጠሮ ላይ የሚገኙ ሲሆን የምርመራ መዝገቡን በተመለከተ ለአቃቤ ህግ ጉዳዩን እያየ የሚገኝ መሆኑን በዚህ የሚገልጹ ማለት ነው። የከበረ ድንጋይ ማዕድን አለ በማለት የማታለል ወንጀል የሚፈጽሙ አንዳንድ ግለሰብ መኖራቸውን ህብረተሰቡ ግምት ውስጥ በማስገባት ጥንቃቄ ማድረግና አጠራጣሪ ነገሮችን ሲመለከት ለፖሊስ ጥቆማ መስጠት እንዳለባቸው ዋና ሳጅን ክፍሌ ጌታነህ መልእክታቸውን አስተላልፈዋል። የልብስ መሸጫ ሱቅ ውስጥ የስርቆት ወንጀል ፈጽመው ከተሰወሩ በኋላ በድጋሚ ለመስረቅ ሲመጡ የተያዙ ግለሰቦች ላይ ክስ ተመሰረተባቸው። ዋና ሳጅን አዳነ ደስታ ተጨማሪያል። ተከሳሾቹ የስርቆት ወንጀልን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ አስር ልዩ ቦታው 30 ሜትር አካባቢ ነው። የሰሚት አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ሳጅን ወንድሜ ነጋርዴ እንደተናገሩት ተከሳሾቹ የወንድ አልባሳት መሸጫ ሱቅ በመግባት ገዢ መስለው የስርቆት ወንጀሉን ፈጽመው ከአካባቢው መሰወራቸውን የግል ተበዳይ ባመለከቱት መሰረት በሱቅ ውስጥ በነበረ የደህንነት ካሜራ ማንነታቸውን በመለየት በድጋሚ ስርቆት ለመፈጸም ወደ ሱቁ ሲገቡ ሊያዙ መቻላቸውን ገልጸዋል። የግል ተበዳይ ሰራተኛ ቀጥራ በምታሰራበት የወንዶች ልብስ ቤት ነው ወንጀሉ የተፈጸመው። እንገዛለን በሚል ገብተው ነው በማዋከብ እንዲሁም የወንዶች ጅንስ ሱሪዎች ነው ይዘው የሄዱ አንደኛው ጫማ ገዛለሁ በሚል አንደኛው ደግሞ ልብስ አስለክኝ እያለ እያዋከበ ባለበት ሰዓት አንደኛ ተጠርጣሪ የሆነው ልብሱን በሰጠችው በካኪ ውስጥ መጀመሪያ ሲገባ ካኪ ሰጠችው። ከካኪ ውስጥ አድርጎ ወደ መጋረጃ ውስጥ ገባና ከውስጥ ያንን የደበቀውን ጅንስ ሱሪ ከውስጥ ለብሶ የራሱን ኖርማል ልብስ ለበሰ። ከዛም በኋላ ደግሞ ከወጣ በኋላ ሁለተኛ ደግሞ አሁንም ሲወጣ በቪዲዮ እንደተመለከትነው ሁለተኛ እንዲሁም አውጥቶ ደግሞ በኮቱ የወጡት ማለት ነው። ሲወጡም እነሱም በቃም ብለው ማይለም የወጡት እንመለሳለን ከባንክ አውጥተን ብለው እንደሄዱ ቀሩ። አሁንም ደህንነት ካሜራው እንደሚያሳየው ከሆነ ሲያዩ ይዘው እንደሄዱ ስለታወቀ በዛው ሬዲ ሆነው በሳምንቱ እንዲሁ በቅዳሜ እንደተሰረቀ በሳምንቱ ቅዳሜ በድጋሚ ያንን ስርቆት ወንጀል ሊፈጽሙ እዛው ቦታው ላይ ሄደው እያለ የግል ተበዳይ ወደኛ በመደወል እኛም በቦታው ላይ ደርሰን ተገቢው ምርመራ አጣርተን እንዲሁም የምርመራ መዝገቡን በስፋት አጣርተን በተጠርጣሪዎች ካሜራ ቅጂው ላይ በተንተርሰን ተጠርጣሪዎች መሆናቸውን በስፋት አጣርተን እንዲሁም ለክፍሎ አቃቢግ አቅርበን የክፍሉ አቃቢግም ተገቢውን አይቶ ው ክስ አስመስርቶ በተጠርጣሪዎች ላይ ውሳኔ እየተጠባበቅን የምንገኝ መሆኑን እንገልጻለን። ህብረተሰቡ ለጸጥታ ስራ እያደረገ ያለውን አስተዋጽኦ በማጠናከር የደህንነት ካሜራዎችን በንግድ ቦታዎች በማስገጠም መሰል የስርቆት ወንጀል ፈጻሚዎችን መለየት እንዲቻል ስለሚረዳ ትኩረት ሊሰጠው ይገባል ሲሉ መርማሪው በመልእክታቸው አሳስበዋል። የተጣለባቸውን ኃላፊነት ወደ ጎን በማለትና ከሚጠብቁት ድርጅት ላይ የቤት ሰብሮ ስርቆት ወንጀል የፈጸሙ የጥበቃ ሰራተኞች ከነ ግብረ አበሮቻቸው ጋር በቁጥጥር ስር መዋሉን የአራዳ ክፍለ ከተማ ፖሊስ መምሪያ ገለጸ። ምክትል ሳጅን ፍሬኒ ገብረ ጻድቅ ዘግበዋለች። ዋና ሳጅን አባብል ከበደ እንደሚከተለው ታቀርበዋለች። ተጠርጣሪዎች ወንጀሉን የፈጸሙት ባራዳ ክፍለ ከተማ ወረዳ አንድ ልዩ ቦታው ፒያሳ ጣይቱ ሆቴል ቅጥር ግቢ ከሚገኘው ቶም ቪዲዮ ግራፍና ፎቶግራፍ ማሰልጠኛ ተቋም በሌሊቱ ክፍለ ጊዜ ነው። ሁለቱ ተጠርጣሪዎች በፒያሳ አካባቢ በሚገኘው ጣይቱ ሆቴል ቅጥር ግቢ ውስጥ ቶም የቪዲዮና የፎቶግራፍ ማሰልጠኛ በጥበቃ ሰራተኝነት ተቀጥረው ሲሰሩ የነበሩ ሲሆን ከወንጀል ፈጻሚዎች ጋር በመመሳጠር የማሰልጠኛ ተቋሙን እቃ ግምጃ ቤት ሰብረው በመግባት ጠቅላላ ግምታቸው ከሁለት ነጥብ ስድስት ሚሊዮን ብር በላይ የሚያወጡ ንብረቶች ሰርቀው መሰወራቸውን ጥቆማ የደረሰው ፖሊስ ባከናወነው ጠንካራ የምርመራና የክትትል ስራ ተጠርጣሪዎችን ከነ ኤግዚቢቱ በቁጥጥር ስር ሊያውል መቻሉን የአራዳ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ሳጅን ፍቃዱ ፍቅሩ ገልጸዋል። ብዛታቸው 23 የፎቶግራፍ ካሜራ፣ 3 የቪዲዮግራፍ ካሜራ፣ 31 ባትሪዎችን፣ የካሜራ ባትሪዎችን አስር ቻርጀሮችን ሁለት ስፖት ላይት ሶስት ማኗል ላይት አራት ማይክ ባለገመድ በተሽከርካሪ ጭኖ በመውሰድ ሁለተኛ ተጠርጣሪ መኖሪያ ቤት ካስቀመጡ በኋላ በእለቱ ወደ ሁለት የሚሆኑ ካሜራዎችን ወደ ውላይት አስወድዶ የወሰደ ሲሆን ከዛም ባለፈ ፎቶ ቤት ላለው ሰው ወስዶ ያስቀመጠ ሲሆን ነው። ተጠርጣሪዎች ከነ ኤግዚቢቱ ይዘን ምርመራ እያጣራን እንገኛለን። የትኛውም ተቋም ሆነ ግለሰብ የሰራተኛ ቅጥር በሚፈጽምበት ወቅት ከፍተኛ ጥንቃቄ በማድረግ ያላቸውን መረጃዎችና ዋስትና በተገቢ ሁኔታ ማጤን መሰል ወንጀሎች ለመፈጸም እድል እንዳይኖራቸው የሚያደርግ ነው። በተጨማሪም በህገ ወጥ መንገድ የሚደረጉ ግብይቶች በተለይም ዋጋው ቅናሽ ነው በሚል ምክንያት መረጃ የሌለውን ንብረት በአደራ ማስቀመጡም ሆነ መግዛት ከወንጀል ፈጻሚዎች ጋር በተባባሪነት ወይም በሌባ ተቀባይነት ሊያስጠይቅ ስለሚችል ጥንቃቄ ማድረግ እንደሚገባም መርማሪው አሳስቧል። የመኖሪያ ግቢ ውስጥ በአጥር ዘሎ በመግባት ከቆመ ተሽከርካሪ ላይ ስፖኪዮ የሰረቀው ተከሳሽ በስራ ተቀጣ ዋና ሳጅን ፈለጉ ሻሻግሬ ተጨማሪ አለት ሀብታሙ ከበደ የተባለው ተከሳሽ ለጊዜው ካልተያዘ ባሪው ጋር በመሆን የስርቆት ወንጀሉን የፈጸመው በጉሌሌ ክፍለ ከተማ ወረዳ ስምንት አካባቢ ከሌሊቱ ስምንት ሰዓት ላይ ነው። ተከሳሾቹ መኖሪያ ግቢ ውስጥ በአጥር ዘለው በመግባት ቦኪዎ ሰርቀው ሊያመልጡ ሲሞክሩ መያዛቸውንና የምርመራ ስራው መካሄዱን የአዲሱ ገበያ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅ ሙሉቀን አቅርዳ ገልጸዋል። የግንብ አጥር ዘለው በመግባት ሀብታሙ የተባለው ተጠርጣሪ እዛው ግቢ ውስጥ የግቢው አጥር ዘሎ መውጣት ሲያቀተው የግቢው ጥበቃ የሆነው እና የግል ተበዳይ ነው የያዙት። ምርመራ ሂደቱ ያው የተጠርጣሪ ሀብታሙ ከበደ ወንጀል ድርጅቱ ፈጽሜ ያለው ስፖኪዮም ሰርቅ ያለውን ይህ በማድረጌ ጥፋተኛ ነኝ ብሎ እሱም ያመነ ስለሆነ እኛም ቦታው ላይ በመሄድ ማስረጃዎችን የማሰባሰብ ስራ ሰርተናል። እሱም ስላመነ ተጠርጣሪው የደረጃ ምስክር ሰርተን ደረጃ ምስክር የግል ተበዳዮችም ቀጥተኛ ምስክር ስለነበሩ እነሱም ቃል ተቀብለን የምርመራ መዝገብ ወደ አቀብ ጽፈት ልከን ምርመራ መዝገቡ ውሳኔ አግኝተዋል። የተያዘው ተከሳሽ ከሰጠው የእምነት ቃል በመነሳት በተደረገ የማጣራት ስራ በሌላ አካባቢ ተመሳሳይ የስርቆት ወንጀል መፈጸሙን መርማሪው ተናግረው ጉዳዩም በምርመራ ሂደት ላይ እንደሚገኝ አስረድተዋል። ፖሊስ የሰውና የሰነድ ማስረጃዎችን በማሰባሰብ መዝገቡን አደራጅቶ በአቃቢ ህግ በኩል ክስ ከተመሰረተበት በኋላ ጉዳዩን የተከታተለው የፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ሁለተኛ ወንጀል ችሎት ተከሳሽ ሀብታሙ ከበደን በስድስት ዓመት ከስድስት ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። ባለንብረቶች ንብረቶች የወንጀል ድርጊት ሲያጋጥማቸው በፍጥነት ለጸጥታ አካላት በማሳወቅ የድርሻቸውን ሊወጡ እንደሚገባ መልእክት ተላልፏል። ጓደኞቹን በማታለል ሁለት ላፕቶፕ የሰረቀው ተጠርጣሪ ክስ ተመሰረተበት። ረዳት ሳጅን ፍጹም በቀለ ተጨማሪያል። የማታለል ወንጀሉ የተፈጸመው በልደታ ክፍለ ከተማ ወረዳ ሶስት ልደታ ህንጻ ኮሌጅ ተብሎ በሚጠራው አካባቢ ነው። ከግል ተበዳዮቹ መካከል ወጣት ሉል በፍቃዱ ከአዲስ ፖሊስ ጋር በነበረው ቆይታ እንደገለጸው አምኘው የመኖሪያ ቤቴን ቁልፍ መስጠቴ ምቹ ሁኔታን ፈጥሮለታል ሲል ገልጿል። ቁልፉን ስጠይ ስለው የእሱ ምላሽ የነበረው ቁልፍን እኮ ከበር ስር ሊያስቀምጫላለው ነበር ያለኝ ምላሽ። እሱ እንደዛ ከሆነ ሽናን አብረን ሄደን እንፈልገዋልኩትና አብረን ተያይዘን ሄድን ማለት ነው። ብቻ ስንፈልገው የለም። ቁልፉ አስቀምጫለሁ ያለበት ቦታ ላይ የለም አልተገኘም ቁልፉ። ስለዚህ ያደረግነው ነገር ምንድነው? አከራዮች የምነበሩ ከእነሱ ጋር በመነጋገር ቁልፉ እንዲሰበር ውስጥ ላይ ስገባ ላፕቶፕ ወይም የለም፣ አርብ እለት ማታ ልስራበት ስራ አለብኝ ምናምን ብሎ ቅዳሜ ጠዋት መልስላለሁ ብሎት ነበር የወሰደው። ከዛ በመነጋቱ ነው ደግሞ ይህን ቁልፍ ተቀብሎ የወሰደው ማለት ነው። ከዛ እንደ ላይ የሆነን ስንጠይቀው ምንድን ያለ መስቀል ፍራ ወርጋ አስይዤዋለሁ 8500 ብር የሁለታችንም ላፕቶፕ አስይዋለሁ ነበር ያለን፣ ማለት ነው። ስለዚህ አማራጫችን ምንድን ነው? ወደ ፖሊስ መሄድ ነበረ። ፖሊስ ጠራን፣ ወደ ፖሊስ ጣቢያ ይዘ ነው፣ ወደ አብነት አካባቢ ፖሊስ ጣቢያ ማለት ነው። ወደ እዛ ይዘ ነው ሄድ ማለት ነው። ከዛ በፖሊሶች ክትትል አማካኝነት በሃያ የኔ ላፕቶፕ ሊገኝ ችሏል ማለት ነው። ተጠርጣሪው ግለሰብ ከአንዱ የግል ተበዳይ ላፕቶፕ ክል ልጠቀምበት አውሰኝ በማለት ተቀብሎት የተሰወረ ሲሆን በተመሳሳይ ቀን ከሌላኛው የግል ተበዳይ ቤት ክል ደር ቁልፉን ስጠኝ አንተ የማታድርበት ከሆነ በማለት ከተቀመጠበት ላፕቶፑን ሰርቆ መሰወሩን በልደታ ክፍለ ከተማ የአብነት አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ሳጅን በላይነሽ ንጉሴ ገልጸዋል። የግል ተበዳይ የሆነውን ሉል በፍቃዱ የተባለውን ቤት ልደርበት በማለት የቤቱን ቁልፍ ከለመኖ በኋላ የግል ተበዳይም ያው ጓደኛሞችም ስለሆነ የቤቱን ቁልፍ እንዲያድርበት ሰጠው። በሰዓቱም ከሰጠው በኋላ ተጠርጣሪ የሆነው የግል ተበዳይን ቤት ውስጥ አስቀምጦት የነበረውን ኤችፒ ላፕቶፕ ሰርቆ ከወሰደ በኋላ ቦሌ ክፍለ ከተማ መስቀል ፍላወር አካባቢ ወስዶ ያሳዘው ሲሆን፣ በሰዓቱም የግል ተበዳይ በሰጠን ጥቆማ መሰረት እኛም በምሪት ቦሌ ክፍለ ከተማ መስቀል ፍላወር አካባቢ በመሄድ የተወሰደውን ኤግዚቢት ኤችፒ ላፕቶፕ ያስመለስንበት ሁኔታ አለ። እንዲሁም በተመሳሳይ ተበዳይ የሆነውን አብርሃም አድማሶ የተባለውን ኤችፒ ላፕቶፕ እንዲጠቀምበት ከጠየቀው በኋላ የግል ተበዳይም ኤችፒ ላፕቶፑን እንዲጠቀምበት ሲሰጠው ተጠርጣሪ የሆነው ኤችፒውን ላፕቶፕ ይዞ ልደታ ክፍለ ከተማ ወረዳ ሶስት እየተባለ ከሚጠራው አካባቢ ላፕቶፑን ካሳዘው በኋላ በሰዓቱም በምሪት በተመሳሳይ እንደዚህ በምሪት በወሰደ መሰረት ኤችፒ ላፕቶፕ ያው ያስመለሰብንበት ሁኔታ አለ። በሰዓቱም ያው ክሱን ክስ አስመርተ አስመስርተን ለአቃቢ የላክንበት ሁኔታ ለመዝገቡን። ምክትል ሳጅን በላይነሽ ንጉሴና የግል ተበዳይ ልዑል በፍቃዱ ባስተላለፉት መልእክት እንደገለጹት ሰው ማመን በልክ ሊሆን ይገባል የሚል መልእክት አስተላልፈዋል። የትራንስፖርት አገልግሎት ተጠቃሚ በመምሰል ሞባይል ስልክ ቅሚያ የፈጸመው ተከሳሽ በስራ ተቀጣ። ምክትል ሳጅን ፍሬኒ ገብረ ጻዲቅ ዘግቧለች። ኢንስፔክተር አልማ ጸባይነህ እንደሚከተለው ታቀርበዋለች። ተከሳሽ ዮናታን ዘሪሁን ወንጀሉን የፈጸመው በአራዳ ክፍለ ከተማ ወረዳ ስምንት ልዩ ቦታው ጊቢ ገብርኤል ተብሎ ከሚጠራው አካባቢ ነው። የግል ተበዳይ አቶ ፍቅሩ ፍስሀ የትራንስፖርት አገልግሎት ለመስጠት በስራ ላይ ያሉ ተከሳሽ ዮናታን ዘሪሁን የትራንስፖርት አገልግሎት እንደሚፈልግ ነግሮ ተሽከርካሪ ውስጥ ገብቶ ከቦሌ ጊቢ ገብርኤል ከደረሰ በኋላ ሂሳብ ጠይቆ የሚከፍል በመምሰል በአሽከርካሪው በኩል በመዞር ስልኩን ቀምቶ ማምለጡን በአራዳ ክፍለ ከተማ ፖሊስ መምሪያ የአራት ኪሎ አካባቢ የአካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ሳጅን ግዛው ዳጊ ገልጸዋል። የግል ተበዳይ የሆነ ቀጥታ ወደ አራት ኪሎ ፖሊስ ጣቢያ መጥቶ ቃሉን የሰጠ ሲሆን እኛም ቃሉን ተቀብለን ምርመራውን ጀምረን ተከሳሹ በሰዓቱ ስላልተያዘ የምርመራ ቡድኑን አዋቅረን ተጠርጣሪውን ከተያዘ በኋላ ያው ምርመራ በሚገባው አሰፍተን ውሳኔ አሰጥተናል። ፖሊስ የሰውና የሰነድ ማስረጃ በማደራጀት በአቃቢ ሕግ በኩል ክስ እንዲመሰረትበት ከተደረገ በኋላ ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አምስተኛ ወንጀል ችሎት ተከሳሽውን አታን ዘሪሁን በሶስት አመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። የትራንስፖርት አገልግሎት የሚሰጡ አሽከርካሪዎችም ሆኑ አገልግሎቱን የሚጠቀሙ ሰዎች ለደህንነታቸው ሲባል በተዘጋጀላቸው የስልክ መስመሮች ጥሪ በማ ለማድረግ መጠቀም እንዳለባቸው ምክትል ሳጅን ግዛው ዳጊ መልእክታቸውን አስተላልፈዋል። የተለያየ ትራንስፖርት የምትጠቀሙት በሙሉ ቀጥታ በአፕሊኬሽን በኩል ደውላችሁ ማግኘት ነው ያለባችሁ። ስለዚህ ለእናንተ ደህንነት እንደዛ አይነት ወንጀሎች እንዳይፈጽም ራሳችሁን ጥንቃቄ ለማድረግ ራሳችሁን ለመዳን ትክክለኛ በትክክለኛ መንገድ በአፕሊኬሽን በኩል ደውላችሁ እንደዛ አይነት አገልግሎት እንድታገኙ። እኛም እንደዛ አይነት ወንጀሎች ሲፈጽም ወደ እኛ ሲመጣ አድራሻዎቹን ለማግኘት በጣም እንቸገራለን። አሁን ይህን ተከትላችሁ ከሄዳችሁ፣ በአፕሊኬሽን በኩል ከሄዳችሁ ወንጀሉ እንኳን ቢፈጽም ይህ ወንጀለኞቹን ተከታትለን ለመያዝ ለእኛ ቀላልና ቀላል በሆነ መንገድ ከተለያየ ቦታ አድራሻ ማውጣት ስለምንችል ይህን ጥንቃቄ እንድታደርጉ ጨለማን ተገን በማድረግ የባቡር ኤሌክትሪክ ማስተላለፊያ ገመድ የቆረጠው ግለሰብ ተይዞ ምርመራ እየተጣራበት ይገኛል። በመሰረተ ልማት አውታሮች ላይ የሚፈጸሙ የስርቆት ወንጀሎችን መከላከል የሁሉም ዜጋ ኃላፊነት ሊሆንም ይገባል። ረዳሳጅን አለም ልጅ አለም ዝርዝራለሁ ተጠርጣሪው የወንጀል ድርጊቱን ፈጽሟል የተባለው በቂርቆስ ክፍለ ከተማ ወረዳ ሁለት ጠመንጃያች ተብሎ ከሚጠራው አካባቢ ከሌሊቱ ስምንት ሰዓት ላይ ነው። የቂርቆስ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን መላኩ ብርሃኑ እንደገለጹት ተጠርጣሪው ጨለማን ተገን በማድረግ የባቡር ኤሌክትሪክ ኃይል ማስተላለፊያ ገመድ በመቁረጥ ላይ በነበረበት ወቅት ስራ ላይ በነበሩ የፖሊስ አባላት በቁጥጥር ስር ውሎ ህጋዊ እርምጃ እንዲወሰድበት ለማድረግ ተገቢው ምርመራ እየተጣራበት መሆኑን ተናግረዋል። የተያዘው ተጠርጣሪ የቀላል ባቡር ኤሌክትሪክ ገመድ ማስተላለፊያ እየቆራረጠ ይዞ ሊሄድ ሲል በአካባቢው የነበሩ ምድብተኛ የፖሊስ አባሎች እጅ ከፈንጅ ሊያዝ ችሏል። ተጠርጣሪው ለማምለጥ ብዙ ሙከራ አድርጎ ቱቦስ ገብቶ የፖሊስ አባሎቹ ይዘውት ወደኛ ወደ ፖሊስ መምሪያ ወደ ወንጀል ምርመራ መጥተዋል። ምርመራችን ክትትል ቡድንና መርማሪ ምርመራ ቡድኑ አንድ ላይ ተቀናጅቶ ሰፋ ባለመንገድ ስራውን እየሰራ ይገኛል። በከተማችን በተዘረጉ የመሰረተ ልማት አውታሮች ላይ የሚፈጸሙ የስርቆት ወንጀሎችን ለመከላከል ህብረተሰቡ መረጃዎችን በመስጠትና አስፈላጊ ትብብሮችን በማድረግ እያበረከተ ያለውን አስተዋጽኦ አጠናክሮ መቀጠል እንደሚገባ ዋና ሳጅን መልአኩ ብርሃኑ አሳስበዋል። እንደዛ አይነት ወንጀል ፈጻሚ ሰዎችን ለፖሊስ ቀደም ብሎ መረጃ መስጠት ጥቆማ መስጠት ወንጀሉ ከመፈጸሙ በፊት አንድ ላይ ሆኖ መረጃ በመስጠትና ጥቆማ በመስጠት ከህብረተሰቡ ጋር አንድ ላይ ተቀናጅቶ መስራት የሚል አስተሳሰባለ ተቀጥራ ከምትሰራበት ቤት ውስጥ የስርቆት ወንጀል የፈጸመችው ግለሰብ ክስ ተመሰረተባት። ረዳሳጅን አባይነኔ የማየው የዚህን ዜና ዝርዝር እንደሚከተል ያቀርቧል። የወንጀል ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስምንት አካባቢ ነው። ተጠርጣሪዋ ለሁለት ወር ገደማ ቤታቸው መቆየቷን የሚናገሩት የግል ተበዳይም አቶ ፍቃዱ በዳዳ የተለያዩ አልባሳት ለአስራት የተቀመጠ ብርና ስልክ ይዛ ከቤት እንደተሰወረች ወዲያው ለፖሊስ ጥቆማ መስጠታቸውን ገልጸዋል። እኛ የቀጠርናት ህዳር ሀያ ስድስት ነው። ያው ከደላላ ላይ ነበረ የቀጠርናት። ባለቤቴን ይዛት የመጣችው ተያዥም ነበራት ቤት ውስጥ እስከአሁን ድርጊቱ እስኪፈጸም ድረስ የካቲት አምስት ድረስ አብራን ቆ ይታለች ያ ማለት ሁለት ወር ከዘጠኝ ቀን አብራን ቆይታለች የምታደረገውንም እንቅስቃሴ ምናምን ጥሩ ነች ልጃችንንም እንድትይዝ ነበረ ለልጃችን ጥሩ ነች ምንም የምንጠረጠራት መንገድ አልነበረም ባለቤቴ ከስራ ስትመጣ ልጁን ታስረክባትና ቀደም ብላ አዘጋጅታቸው የነበሩትን አስራት፣ በኩራት ያስቀመጥ ነውን በባንክ በእንጨት የተሰራ ባንክ በቢላ ፈልቅቃ ብሩን አዘጋጀችው። ባለቤቴ ከስራ ስትመጣ አውርታ ያስቀመጠችውንም ኤም አስራ አምስት ስልክ ከቁም ሳጥናችን ውስጥ ደግሞ አበሻ ቀሚስ፣ የኔን ቲሸርቶች ይዛ ተሰወረችብን ማለት ነው። ወዲያው ለፖሊስ ሂደን አመለከትን። የገንደ ቆሪ አካባቢ ፖሊስ ጣቢያ ወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ታሪኩ ዳዊት ተጠርጣሪዋ በግል ተበዳይ መኖሪያ ቤት ውስጥ ተቀጥራ ስትሰራ ብትቆይም 40 ሺ ብር ጥሬ ገንዘብ፣ አንድ ሳምሰንግ ስልክና የተለያዩ አልባሳት በአጠቃላይ 73800 ብር የሚገመት ንብረት ይዛ እንደተሰወረች ጠቅሰው በግል ተበዳይ አቤቱታ መነሻነት በአፋር ክልል ሚሌ ከተማ ከወሰደቻቸው ንብረቶች ጋር በቁጥጥር ስር መዋሏን ገልጸዋል። የግል የሆነ ጥረ ገንዘብ የተለያዩ አልባሳቶችና፣ ሞባይል አንድ ሞባይል ሳምሱንግ ሞባይል ይዛ የተሰወረች ሲሆን ግል የተበዳዮች እኛ ጋር መጥቶ ይህን ድርጊት መፈጸሙን ያመለከቱትና ከዛ በኋላ እኛም ምርመራ በማጣራት መዝገብ አደራጀን። ካደራጀን በኋላ ተጠርጣሪዋ የት ትገኛለች የሚለውን በማጣራት ተጠርጣሪዋ ድርጊቱን ከፈጸመች በኋላ ከአዲስ አበባ ወጥታ ወደ ትግራይ ክልል ወደ ራያ ከተማ ለመሄድ ተሳፍራ ሚሌ ከተማ ላይ አፋር ክልላዊ መንግስት ከተማ ሚሌ ከተማ ላይ እዛ ጋር ተከታትለን እዛ ደርሰን የያዘንበት ሁኔታ ነው። ተጠርጣሪዋ ከተያዘች በኋላ ምርመራውን አጠናቅቀን አሁን አቃቤ ክስ መስርቶ ፍርድ ቤት በመቅረብ ሂደት ላይ ነው ያለው። ውሳኔ በመጠባበቅ ላይ ትገኛለች። ማለት የቤት ሰራተኛ የሚቀጥሩ ሰዎች ዋስትናን እንደ አንድ መተማመኛ ከማድረግም ባሻገርም ቁጥጥርና ክትትል ማድረግ ይኖርባቸዋል ሲሉ የግል ተበዳይ አቶ እንግዳና ኢንስፔክተር ታሪኩ ተናግረዋል።